ሰላም ጤና ስጥልን የሃምቤክስ ቤተሰቦች እንዴት አላችሁ ዛሬም እንደተለመደው ራስ ማያ ተከታታይ የራዲዮ ድራማን ቀጣይ ክፍል ይዘንላችሁ ቀርበናል በክፍል አርባ ፕሮግራማችን ወይዘሮ ሃምሳ ላይ ለረጅም አመታት ደብቀው የነበሩትን ሚስጥራቸውን ለህይወት ቤተሰቦች አካፍለው ተደናግጠዋል የህይወት ቤተሰቦችም ባሻም ወይዘሮ ትርንጎም በሰሙት ነገር ግራ ተቀብቷል። ይሄ ምስጢር ክንፉ ጋር ከደረሰ ሌላ አይነት ችግር ይፈጠራል ብሎ አለመግባባትም በመሃላቸው ተፈጥሯል። ቀጣዩን ደግሞ የምናየው ነው። ራስ ማያ ተከታታይ የራዲዮ ድራማ ምዕራፍ አራት ክፍል አርባ አንድ። ድርሰትና ዝግጅት አበባየሁ ታደሰ፣ ቅንብር አምባው ደሳል። በጣም አመሰግናለሁ ጊዜ ሰተሽን በመምጣትሽ። ኧረ ችግር የለውም በስልክ ላወራሽ ነበር ያሰብኩት፣ ግን ደግሞ እንዲህ በአካል መነጋገሩ የበለጠ ዋጋ ይኖረዋል። እኔም መጀመሪያ ለምን ተፈልጌ ነው ብዬ ብቸጋገርም ሀሳቡን ስትገልጽልኝ ጊዜ ሰጥቶ ማውራቱን ወድቸዋለሁ። ጥሩ ውሳኔ ነው። የህይወት ወንድም ነው ሲሉ አባባል ብቻ ይመስለኝ ነበር። እውነት ነው ማለት ነው? እውነት ነው፣ እውነትም አይደለም። እንዴት? የመተዋወቃችንና የመተሳሰባችን ልክ ከወንድምና እህት ያልተናነሰ ነው ግን ደግሞ በደም የተዋለድን አደለንም። ለዚህ ነዋ በተቆርቋሪነት ስሜት ከጎን የቆምከው። በተቆርቋሪነት መንፈስ አይደለም። በዛ መልኩም ቢሆን ችግር የለብኝም። አሁን ግን ችግሮቹ ከመስፋፋታቸው በፊት ለመቅረፍ በመፈለግ ብቻ ነው። ያን ደግሞ ከአንቺም በኩሎኜ ላደርገው እችላለሁ። የምን ችግር? እሱንማ ታውቂዋለሽ። እኔ የማውቀው ችግር የለም። ሰናይት። አቤት። ለእኔ እኮ አንቺም የሀገሬ ልጅ ነሽ። እንድትጎጅብኝ አልፈልግም። አመሰግናለሁ ግን ለምን እጎዳለሁ? ስሜታዊ ሆኜ ለመውቀስ አልመጣሁም ለማለት ነው። እኔም የሚያወቃቅስ ነገር መፈጠኑ እርግጠኛ ስላልሆንኩ ነው እኮ። ፖለቲከኛ ነሽ እንዴ? እንዴት አብረን መዋላችን ነው ስንከራከር። በይሁ፣ ችግር የለኝም። ጥሩ ህይወት፣ ሁለተኛ ልጅ መውለዷን ታውቂያለሽ? አሁን እናቷን ሳነጋግራቸው ግን አልወለደችም ነበር። ለውጣለሁ። ምኑ ስትወልድና ሳትወልድ መሆኑ እንደ እይታችን ነው። እሺ ስራ እንዲሰሩ ጠይቀሻቸው ነበር? አልጠየኳቸው። እንዴ? አዎ፣ አልጠየቅኳቸው። ሀሳብ ነው ያቀረብኩላቸው። ምናልባት ፍላጎት ካላቸው ልረዳቸው እንደምችል እንዲያውቁ ያህል። የራሳቸውስ ልጅ? እሱ የእሳቸው ምርጫ ነው። እናቷን ያመጣችው ለዚያውም፣ አባቷ እዚያ ልቀመጥ ብሎ እያስቸገሩ ያቆየቻቸው እርዳታቸውን ፈልጋ ነው። ረዷት እኮ ትልቁን ልጅ ረዥም ጊዜ ያዙላት አይደል? በመሀል ደግሞ ሁለተኛው አመጣች። እንደዛ ነው የምታስበው እኔ አዎ፣ አንተ አዎ ክፉዎች ናችሁ። እንዴት? የአባትና የእናትየው ህይወትስ አብረው እየኖሩ አይደል? ከሀገር እልቅ ከወዳጅ ዘመድ ተለይተው ጉልበታቸውን እየተበዘበዙ እንዲ እንዲህ። ምን ሆነሻል ሰናይት? ልጃቸው ቤት እኮ ነው ያሉት። ጠይቀሃቸዋል? ምኑን? ደስተኛ መሆናቸው? አልጠየኩ። ግን ደግሞ ለምን ይከፋቸዋል? ውሸታም! ኧረ በህግ አሁን እኮ አባትየው ሳይፈልጉ ተገደው ነው ብለኝ ነበር። ባሻ ናቸው እሳቸው፣ ሰው አይደሉ። እሱማ ናቸው ለዚያም ልዩ ታዲያ ህይወት የላቸውም? ዘመናቸውን እግዚአብሔር የሰጣቸውን እድሜ ከባለቤታቸው ጋር በሚፈልጉበት ቦታ ማሳለፍ አይገባቸውም። እሳቸውማ ሊሂድ ብለው ነበር እኮ፣ ሚስታቸውን ቀምታችሁ በየት በኩል? በዚያ ላይ ለኪሳራቸው ክፍያ አያስፈልጋቸውም ትላለች። እረ ሰናይት፣ አየህ፣ እሱን የማልደግፍ የነ ህይወት ቤት እንዲሞቅ የነ ባሻን ቤት ማዳከም አግባብ አይደለም። እሱ ልክ ነው ከሆነ ደግሞ ከሀገራቸው ከወጡ ከመንደራቸው ከተለዩ፣ ልክ እንደኔና እንዳንተ ኮምፐንሴት የሚደረግ ነገር ያስፈልጋል ለዚህ ነው በውጭ መቆየቴ ሊሉት በሚያስችል መጠን ድካማቸው መመንዘር አለበት። ልክ ነው ልክ አይደለም ወንድም አሸናፊ? እሱማ ልክ ነሽ። ያንን ደግሞ እነ ህይወትም ቢሆን ሊያስቡበት ይገባል። እሱ አያገባኝም። የእኔ ዋናው ዓላማ አዌርነሱን መፍጠር ነው። የህይወት ቤተሰቦች ብቻ ሳይሆን ማናቸውም ቤተሰቦቻቸውን እያመጡ እዚህ የሚቀልዱባቸው ከዚህ ተግባር መታቀብ አለባቸው። ያንን የማደርገው ውሳኔው ደግሞ የቤተሰቡ ይሆናል። ሀይ ሶፊ። ሄ ሚኪ፣ ከየት ተገኘ ዛሬ? ረበሽኩሽ ይሆን? በፍጹም። ኧረ እንኳን ደወልክ፣ ፈልገሽ ነበር። ሳይሆን በመደወሌ ደስተኛ ነሽ? ኧረ እንደዛ አይጠየቅም። ለምን ለምን ለምን? ባህላችን አይደለማ። ያ ማለት ደስተኛ አይደለሽም ማለት ነው ሚኪ። እሺ እሺ ሶፊዬ፣ ይኸውልሽ ምን ሆነ መሰለሽ ሶስት መስመር ግጥም ጻፍኩና፣ በቃል ለራሴ ደስ ሲለኝ ጊዜ ቆይ ለማላምበው ለማላምበብ ለማላምበብ ስል ቆየሁና አንቺን አገኘሁሽ። ይህ ደግሞ ደስ ይላል። አይ ካልፈለግሽም ሊቀር ይችላል እኮ ለው። ገልብጠነው እንደ የምትሰማው። ዘመኑን በሙሉ አቅዶ ህልሙን በጊዜ ላይ ጥዶ ሳያበስለው እየባከነ በተስፋ ቀንና ለየት ሲፈራረቅ ወቅት ወቅትን እየገፋ በታሰረ ህልሙ ሲንገላታ ሳይፈታው እሱ ተፈታ። ኦው ኖ፣ አልወደድሽው? ግጥሙማ አሪፍ ነው፣ ሀሳቡ ግን ልብ ያስከፋል። እኔ ልከፋዬ ነኝ ቆንጆ፣ ለምን ብለ? እሺ፣ ቆይ፣ ወደድሽው በጣም። እኔ ግጥም፣ ልብ ወለድ ምናምን እንወዳለው፣ መጽሐፍ ግን አልችልም። አየሽ፣ ለዛ ነው ያነበብኩልሽ። ሌላ የለ ለጊዜው፣ ላንቺ ያመጣሁት ይሄን ብቻ ነው። አመሰግናለሁ። ግን ሌላ መጽሐፍ እሺ። አንቺን በተመለከተ ደስ ይለኛል፣ ባይመለከተኝም ብጽፍ ደስ ይለኛል። ይልቅ መጽሐፍ አንድ ሀሳብ ሁሌ በውስጣ ይመላለሳል። ምንድን ነው ግድ የለም ሶፊዬ ስንገናኝ አወራሻለሁ በስልክ አላድክምሽ ይህም ብዬው አድክመኝ በቃ ጭራሽ በል ንገረኝ ዛሬ ምንም የምሰራ የለም ቆይ ባሻን አውቃቸዋለሁ ብዬሽ ያለ ባሻ ነፍሴ ጭራሽ ነፍስሽ ናቸው ታዲያ ሂዊን እኮ ታናሽ ወንድም ወይም ወንድ ልጅ ቢኖራቸው ኖሮ አገባው ነበር እላታለሁ ምን አለበት የባሻ ልጅ በሆነ ኖሮ። ለምን? አንቺን ለማግባት ነዋ። ጉረኛ። እንተማ ትዳር የምትፈልግ ማት መስል? ትዳር የጠፋ እቃ ነው እ በመፈለግ የሚገኘው እሺ፣ በኖረ እንቀጥል። ይኸውልሽ ከባሻ ጋር ብዙ ጊዜ መናፈሻ ስንገናኝ ብዙ ጉዳዮች ያወሩኛል እና ታሪኮ መጻፍ አለበት እላቸዋለሁ። ባሻ ብዙ ነገር ነው የሚያውቁት እሳቸው ታዲያ ቢያንስ ታሪክ መስራት ቢያቅታችሁ የተሰራውን ቀርጻችሁ አስቀምጡት ይሉኛል። እውነታቸውን ነው። እና አሁን ታዲያ ሰሞኑን የማንሰራራት መንፈስ በውስጤ እየተፈጠረ አንድም ያሰብኩት የእሳቸውን ታሪክ መጻፍ ቢያንስ በቃ መቀረጽ መጀመር ነው። ሚኪዬ እንዴት ደስ ይላል! እውነት? አጠገቤ በሆን ኖሮ ቅፍ አድርጌ ነበር ጉንጭ ላይ ምስመ ምን አይነት የሞትኩ ሰው ነኝ። ምነው አጠገቤ ስትሆኝ መንገድ ስችል ሲችል በቃ በቃ። ሶፍዬ እንዳልነገርኩሽ ታዲያ። በጣም ትልቅ ሀሳብ ነው ያሰብከው በምችለው ሁሉ ከጎን ነኝ እውነት እውነት አሪፍ በቃ ቆንጆ ድምፅ መቅረጫ በስት በያለ ትገዥልኛለሽ በደስታ በቃ እንገናኝና አብረን ሄደን ምርጥ እንገዛለን አመሰግናለሁ የእኔ ቆንጆ እኔ የሚያሰብኩት አንድ ጉዳይ አለ ስንገናኝ እነቅርሃለሁ እኔም እምብየው አሁን ንገሪኝ ልበል አይቻልም ስንገናኝ እሺ እሺ ሶፊዬ ሰላሙኝልኝ ለምን ምን ነው ይሄድ እኮ አላልኩም ትንሽ አዋራኝ ስራ ሰዓት እንዴት ተገኘ በዚሁ ሳልፍ ብለው ማዘርዬ ላኩኝና ማን ናቸው ማዘርዬ የህይወት እናት ናቸው ለምንድን ነው የሚልኩ ምን ነው አይ ምንም ላኩኝ ስትል ነው ታዲያ ምን አለበት እሱማ ምንም የለበትም እሳቸው መቼም አልመጡም ባይሆን ይዘህላቸው ሂድ ብለው ይህንን አስይዘው ላኩኝ ማን አላቸውና ምን ሆነሻል ማዬ ምን ሆናለሁ እዚህ የሚበላ አልጠፋ ማን ጠፋ? አለ ነው ነገር ነው። የምን ነገር? መቼም ቢዛ መምጣት አትችል ይዘህላት ሂድ ብለው ይሆናል። እንዴ ታዲያ ለምን ያንከራትተዋል? ባዶ ጄንስ ቢሆን መጥቻ ይሸለ እንዴ? እሱም አሁ ታዲያ እኛ ከበላ ነው። ባቀምስሽ፣ እናት ያደለሽ፣ እናት ነይ ልጄ። እኔ ግራ ነው የምትገቢ። ለይዊ ሰሞኑን በገዝቼ ስለነበር ያንን አስበው ነው እሳቸውን መላካቸው። እግዚር ይስጥልኝሽ። እንደሱ ነው የሚባለውማ። ሌላ ያሉ ነገር አለ? ሌላ ምን ይሉኛል? እኔኑ ትጠይቀኛለ? ታዲያ ማንን ልጠይቅ? በልሽቶ። ቆይ፣ ተጣልታችኋል እንዴ? ከማን ጋር? ከእነሱ ጋር ነዋ። ተጣላን አሉ እንዴ? ወይኔማዬ! እረ እነሱ አላሉኝም። ታዲያ የአንቺ ሁኔታ ነው። ተዘበራረግሽብኝ እኮ። ግራ ግብት ብትብት አልሽኝ። ተው ተው፣ እንደሱ አይባልም። አዎ አይባልም፣ ግን ከሆንሽ ምን ላድርግ? በቃ ይቅር ይቅር። ክንፍዬ ቁጭ በል ሻይላፍላል ስራ ላይ ነኝ፣ ነግሬሻለሁ። እሱማ አዎ። ባሻ ተናገሩሽ እንዴ? ኧረ ምን በወጣቸው። ያው ወደ ሀገራችን ልንሄድ ነው እያሉ ሲያወሩ ነበር። ልክ ነው፣ ለመመለስ ጓጉተዋል። ትንሽ ቢቆዩላችሁ ጥሩ ነበር። ያው ነው ችግሩ እንደ አይጠፋ አንዱ ሲደፈን፣ ሌላው ይከፈታል። ሌላው ሲደፈን ደግሞ አዲሱ ይከፈታል። መኖር ታዲያ እሱ አይደል ክንፍዬ? የተከፈተውን ለመድፈን ሲሞክሩ ጊዜ መፍጨት። ልክ ነው። አንዳንዴ ደግሞ የደፈንከው ይመስልሃል፣ ጭራሽ አስፍተት አስቀረዋል። ምን ብትደክም፣ ከዛ በኋላ አትደፍነውም። ቢበዛ ቢበዛ ሽንቁር ሆኖ ይቀራል። አሁን አንቺ እናቴ ነሽ፣ ወላጅ እናቴ። ምን ማለት ነው? እሷ እናት አይደለችም አል እንዴ አየሽው አላውቅሽም እኮ አሁን። እንኳን ብዙ ተናገርሽ፣ ግን ልረዳሽ በጣም ሩቅ ነሽ። እንዴት ልጄ ማለቴ። በይ እንግዲህ የዕለቱን እንጀራ የመጣ ልብረር ብረር። ልጄ ብረር፣ አንጀቴ እራፍክን እየጠበክ ብረር ደነዋይ ላይ መሳተፍ ወይም መስራት ሌሎችን በቻልሽው አቅም ማገልገል ብቻ ሳይሆን የራስሽን ማህበራዊ ህይወት ያጠናክረዋል ብዬ አስባለሁ። እንዴት ማለት? በማህበረሰባዊ ጉዳዮች ላይ የማትሳተፊ ከሆነ ከሰዎች ጋር በተናጠልም ከግለሰቦች ጋር የመገናኛ መንገድሽ ይቀዘቅዛል። በአንድ ጉዳይ ለመወያየት ወይም ለመተግበር ስትገናኝ በተጓዳኝ የግለሰብ ቅርርብንም ታሳድጓዋለህ ለማለት ነው። አዎ በኳስ ሜዳ፣ በቲያትር፣ በእድር፣ በቀብር፣ በሰርግና በመሳሰሉ ስትሳተፊ ማለት ነው። እውነት ለመናገር በአሁኑ ጊዜ እንደዛ አይነት ግንኙነቶች ከጥቅማቸው ይልቅ ጉዳታቸው ስለሚበዛ እኔም ብዙ አልመርጠውም። ለምን? ምክንያቱም በተቀራረብክ ቁጥር ትጠጣጣለህ። ተመልከት አካባቢ ሰዎች ለመግባባት ወይም ለመደማመጥ ዝግጁ አይደለም። ትንሿ ሀሳብ ትልቁን ወዳጅነትህን ታፈርስብሃለች። ጥቂት የንግግር መደነቃቀፍ መፍጠር ብዙ ዱላ ያስወርድብሃል። በሀሳብሽ እስማማለሁ፣ ግን ደግሞ እንደዛ ተብሎ ማህበራዊ ግንኙነትን መሸሻ አይቻልም። ለጊዜው የሚሻለው ራቅ ማለቱ ነው፣ የጦዛው እስኪረግብ፣ የተነሳው አቧራ እስኪጠራ። ሰዎችን እየቀረብ ከምታጣቸው ከሆነ ሳታጣቸው በርቀት ሰላም መመኛኘቱ ይበልጣል። ዘላለም በሕይወት ውስጥ ለእያንዳንዱ ጥሩ ነገር መጥፎ ነገር አለው። በተቻለ መጠን ጥሩን እያበዛሽ መጥፎን እየቀነስሽ መሄድ እኮ ነው የሚሻለው ነበር። ግን ከባድ ነው። አዎ ከባድ ነው። ከባድ መሆኑ ደግሞ ጥሩም ግድም ነው። እንዲ ዋጋ ያለው ነገር ነው ከባድ የሚሆኑ ከቀለለማ ማንም ያደርገዋል። ልክ እንደ ክፋቱ እንደ ተንኮሉ። አዎ ተመልከች፣ ፌስቡክ፣ ቲክቶክ፣ ዩቱብ መልካም ነገር የሚሰሩ ሰዎች አድማጭም ብዛትም የላቸው፣ ከባድ ሆኖባቸዋል። በተቃራኒው ተሳዳቢው ባለጌው ደግሞ በተከታይ ተጠቅልቋል። አዎ። እናም ብዙ ናቸው፣ ምክንያቱም ቀላል ነው። መሳደብ እውቀት አይፈልግም። ጊዜ ቦታ፣ ጥናት አያሻውም። ተጣጥበሽ መጥተሽ መቀመጥ ብቻ። እኔ ግን በተቃራኒ ነው ማየው። እንዴት ታየዋለሽ? ለእኔ ከባዱ መሳደብ ነው። መልካሙን የሰውነት ስብና ህንዶ ባለጌ መሆን ነው ሰውን ከሰው ህዝብን ከህዝብ ማጋጨት ነው ከባዱ። አሁን ግን እሱ ቀላል፣ በዚያ ላይ የሚያሸልም የሚከፍል ነው። አሁን ከባዱ መልካም ነገር መስራት፣ ማውራት፣ መጽሐፍ፣ በጠቅላላው በመልካም መኖር ነው። ይህን በማድረግሽ ዋጋ ትከፍያለሽ እንጂ ገንዘብ አይከፈልሽም። ከሁሉ የከፋውም እንደሆነ ታውቃለህ? ምን ይመስልሻል? አውቃለሁ። ልክ ነኝ ብሎ የሰውን መብት የሚጥሰው የእኔ መንገድ ብሎ የሌሎችን መንገድ የሚዘጋው ነው። አጥፊዎችንማ ወይም አንተ ያልካቸውን ተሳዳቢዎች ፊት ለፊት ታውቋቸዋለህና ትጠነቀቅላቸዋለህ። ይሄ በጥሩነት ካባ ስር የሚሰረስረውን እንዴት ታሸንፈዋለህ? የእኔ ብጤውን አንተ እንኳን እኔም፣ እንደነ ህዊ ጥሩነትህን እያነበብኩልህ ነው። ተመስገን ሰማጣው መናፈሻ ፈሻ እንዴ? ብቻዋን ምን ትሆናለች? ውይ አባዬ፣ ጓደኞቿን አግኝታ ነው። ትንሽ ታውራና ደግሞ ሄዳለሁ እኮ። አውቃለሁ እኮ እንደማይሆንልህ ለዛ አይደል? እዚህ አስረሽ የምትጫወችብኝ ትንሽ ጊዜ አባዬ፣ ከክርስትና በኋላ ደስ ብሎኝ ነው የምሸኛችሁ። ይሁን፣ ዋናው ያንቺ ደስታ ነው ህይወቴ። እኛም አለ የትኛው ጊዜ ብለሽ ነው? ውይ እንደሱ አትበል ገና ብዙ ትኖራለህ፣ እንደ እሱ ፈቃድ። እኔ የምልህ ግን አባዬ፣ ባለፈው ክንፉ እናት ጋር ስትሄዱ ተጣላችሁ? ለምንድን ነው የምንጣላው? አይ ለማወቅ ነው እኮ ለምን እንጣላለን? ክንፉ ስልክ ደውሎ እናቴ ብጥብጥ አደረገችኝ አለ። ታዲያ ከበጠበጡት ከሱ ጋር ችግሩ አችግሩ ለዛ እኮ ነው ተጣልተው ነበር ወይ ብሎ ይጠይቀኝ። አባዬ እኛ አልተጣላንም፣ ግን ደግሞ ተይው ይቅር እንዴ ምንድን ነው የሚቀረው? ይህ ሁልሽ ሕይወቴ። ሴትየዋ በጣም ያሳዝናሉ፣ መከራ ላይ ናቸው እንዴ። የምን መከራ? አይ ተረጋጊ። ምንድን ነው አንድ ነገር ሲያገኙ ደርሶ ለመብረር መሞከር። እሺ ንገረኝ። ልልሽ የፈለግኩት የሚያስጨንቃቸው ብዙ ጉዳይ አለባቸው። እሱማ ምን ጥያቄ አለው? ለዚያ ነዋ ከእሱ ጋር መግባባት ያቃታቸው። ምክንያቱ እኮ ነው የጠፋው ምክንያቱማ ታውቋል። ምክንያቱ ታውቋል። አይ ወደዛ ከእናትሽ ብሰሽ የለ እንዴ አባዬ። ለማንኛውም ከእሷ ጋር ምከሪበት፣ እኔን እንዳትጣላኝ። አይ በዚህ ጉዳይ አንተ ትሻለኛለህ። ግድ የለም ሚስቴም ባላስከፋት ይሻላል። እሷን ጠይቂ አባዬ። ልጆቼ ናቸው። ምን ሆነሻል? የአንቺ ልጆች እዚህ ውስጥ ምን ይከታችኋል እንዴ? ሊያዩአቸውም የማይፈልጉት ልጆችን ጠልተው አይደል? አይደለም፣ አይደለም። አዎ፣ የአንቺን ልጆች አይጠሉም። እሳቸው የራሳቸው ልጆች ናቸው የሚያብሰለስሏቸው። ልጆች? አዎ፣ ልጆች አሏቸው ከክንፉ ሌላ። እንደዛ ነው የሚሉት። የት? ስንት ናቸው? አላውቅም። ምን እያልከኝ ነው አባዬ? የማውቀው ያንን ነው እያለቀሱ የተብሰከሰኩ አጫወቱን። ገና በህፃንነታቸው ኑሮ ሲከብደ ለያየኋቸው ለሰዎች እንዲያሳድጉ ሰጠሁኝ አሉ። ወይኔ ከንፉ እኮ ምንም አያውቅም። አዎ እንዲያውቅም አይፈልጉም። ለዚህም ጭምር ነው ጭንቀታቸው። ለምን የትና እንዴት እንደሆነ በማላቀው ሁኔታ ልበጠብጠው አልፈልግም አሉ። አውቆስ ቢቀመጣ ይሻለው። አሁን ያንቺ ባል ነው አውቆ የሚቀመጠው። ህይወቴ ብፈልግም ካለ መሞከሩ መጥፎ አይደለም። እኔም እምለው እንደዛ ነበር። እናትሽ ግን አይሆንም አለች። ወይ ጉድ! ለማንኛውም ለጊዜው አንቺም ዝም በይው። ባይሆን ከጓደኞቹ ጋር መምከር ከተሻለ አላውቅም ጉዳይ ስንመጣ ባለፈው እንደነገርኩሽ የምንራራት ልጅ ያለባት ጫና አሁንም መቀነስ አልተቻለም። በቃ ዝም ብላ ትምህርት ቤት ትመላለሳለች እንጂ እየተማረች አይደለችም። ታዲያ ምን የተሻለ ነገር ማድረግ እንችላለን? ጥያቄው እሱ ነው። ስለ ቤተሰቦቿ እናውቃለን። እናቷ በየሰፈሩ ልብስ በማጠብ አልፎ አልፎ እንጀራ በመጋገር ነው እሷንና ታናሽ ወንድሟንም ብታኖረው ያሳዝናል። በወንድሟን ይዛ ቤት እንድትጠብቅ ስለምትደረግ ትምህርቷን በትክክል መከታተል አልቻለችም። ትምህርት ቤቱን ብትሄድ ለማጥናት፣ የቤት ስራ ለመስራት ጊዜ የላትም። ከባድ ነው በእናት በጣም ለሁለቱም ችግር ነው ለእናት ለልጅም፣ እዚህ ለእኛም ችግር ነው። ቅድም መልካም ነገር ማድረግ ከባድ ነው ያልከው? አዎ እንደምታዩ ለመርዳት ፈልገን እንኳን ፈተና ሆኖብናል። ገባኝ። እናቷ ግን ምን ያህል ቁርጠኛ ናት? በምንኑ ልጇ እንድትማር በመፍቀዱ፣ እሷማ ሆነ፣ እንዴት እንዳለቀሰች ነው። ቢቸግራት እንጂ ልጇ ብትማር ትመርጣለች። እንደዚህ እናድርግ። እንዴት እናንተ አስቀድማችሁ በጀመራችሁበት መሰረት ልጅቷን እርዱ። እሺ፣ እኔ ደግሞ የሴትየዋን ገቢ እንወቅና ቢያንስ በልጅቷ የትምህርት ሰዓት የምትሰራውን ዋጋ በየወሩ ልላክ። እንዳትጎጂ። አልጎዳም። እኔ ለእኔ ብቻ የምኖር ሰው ነኝ። ምን ማለት ነው? እንለ። እሺ፣ በጣም አመሰግናለሁ። ምን ነው በፍጹም እኮ አትመስልም። ምንድን ነው የማልመስለው? እንደዚህ በሰው ደስታ የምትደሰት ለዚያውም፣ በችግረኞች ደስታ አይዘላለም። እንዲያው ስሜታዊ ሆንን በማይሆን ግብ ግብ ስለተዋወቅን አልተረዳሽኝም እንጂ መሆን አለበት። እኔ በእናቴ እምባና ላብ ነው ሰው የሆንኩት። አባቴ ሳቅና ጨዋታ ይወዳል እንጂ እንድናቴ ጠንካራ የምትየው አይደለም። እሷ ግን እኔና ታናሽ እህቴን ሰው ለማድረግ ያልፈነቅለችው ድንጋይ አልነበረም። በተለይ እኔ ከሰው ሳላንስ ሁሉ ተሟልቶልኝ አስተምራኛለች። የእሷ ውበት ረክፎ እኔ አበባ ሆኜ አድጌያለሁ። ተመስገን፣ ደርሼ ስላከበርኳት አልቆጭም። በተራዬ እህቴን ደግፌ ለቁም ነገር አብቅቻለሁ። ከውበዝ አሸናፊ ደስ ስትል። አመሰግናለሁ። ከዘላለም አንደበት ይህን መስማት ኖቤል እንደማግኘት ይቈጠራል። አጋነንከው በፍጹም። ይቅርምሻል እናቴን ሳስብ በእሷ ድካም ውስጥ የሌሎች እናቶች ድካም ይታሰበኛል። የሴት ልጅ እንግልት እምባ ያምኛል። ለዚህ ነው ከይርዳው ጋር ተነጋግረን ይህንን የተማሪዎች እገዛ የጀመርነው። ልቤ የተሰማውን ብነግር ትታሰበኛለህ። ምን ተሰማው? ግድ የለም ይቀር። ምንድን ነው? አይ ምንም እንኳንም ይሄንን እድል ሰጣችሁን። ውይ ምን ነው? አይ ደህና ነኝ። ራስህን አመመ? ያልፋል። ገርምሻል። ስለ እናቴ በስሜት ሳወራ መንፈስ ይረባብሻል። ሶሪ። ካላስቸገርኩሽ ቤት እንቀይርና ዋይን እንጠጣ። ካልተመቸሽ ይቅር። አይ ግድ የለም መሄድ እንችላለን ግን ጫጫት ያልበዛበት ፈቃድ ሲሆን ድራማውን የተጫወቱልን ተስፋዬ ሲማ እንዳሸናፊ፣ አልማዝ ልመን እንደ አምሳለ፣ ቤተልሄም ብሸት እንደ ዘላለም፣ ቴዎድሮስ ለገሰ እንደ ክንፉ፣ ሌን ሳሙኤል እንደ ሶፋኒት፣ አንተና አስረስ እንደ ሚኪ፣ ዘመናዊ ዘሪሁን እንደ ሕይወት፣ ሳራ አለማየሁ እንደ ሰናይት፣ አበባየሁ ታደሰ እንደ ባሻ ነበሩ። እናመሰግናለን።